ዛሬም እንግዲህ አትናገር አትጋገር እንደዛው ብሶባት ነው ያለችው ማለት ነው። ደስ የሚለው ነገር ደግሞ ቅዱሴ ይመጣል። ቅዱሴ መጥቷል ማለት ነው። ደህና ነው ግን መሩዬ፣ ምንም በቃ እዛ ጋ ግዴታ እራሷን አነቃቶ ካልተነሳች፣ ልትበቀላት የመጣች የድሮ የፍቅረኛው እህት መታለች ማለት ነው። ሰራተኛ መስላ እንግዲህ ቤታቸው ውስጥ ገብታለች። ነገር ግን ከመራዊት ውጪ ማንም ሊያውቃት አይችልም እዛ ቤት ውስጥ ሰራተኛ ነኝ ብላ ነው የመጣችው ግን አይደለችም አወቅሽኝ ወይ ይሄ ፊት ላንቺ አዲስ አይደለም ብላ እንግዲህ እያስፈራራቻት ነበረ ትላንትና ለትላንትናውን አሁን መቶ ቢያስጥላትም እሷ ግን መቼም አታመልጭኝም እመኝኝ ወንድሜን ህይወቱን እንደቀጠፍሽው አንችም ደግሞ መድሀኒት ማዋጥ እያማረሽ ህይወትሽን ቅጥፍ ነው የማደርግሽ የመጣሁት ለምን ይመስልሻል አንችን ላገለገልሽ በጭራሽ እንዳታስቢው እኔ እየመጣሁት ለበቀል ነው ስለዚህ ወንድሜን አሳጣሽኝ፣ አንቺም ደግሞ ኖረሽ ምንም አትጠቅሚም። ስለዚህ እያለች እንግዲህ መድሃኒትና ውሃውን በጃዋ ይዛ እንደዛ ያዝ መለስ ስታደርጋት ነው ናሆም ድምፅ ሰምቶስ ዘሎ የመጣው ግን እሷ ደንግጣ፣ ብርጭቆ ከእጄ ነው የወደቀው አለች። መራዊት መናገር ስለማትችል ብቻ ደህና ነሽ የኔ እናት ምንም አልሆንሽም ሲላት አይኗን ታንከራትታለች እንጂ በፍፁም ምንም አላለችው። መራዊት አሁን እዚህ ጋር የራስሽን ህይወት ለማዳን ስትይ ግዴታ መናገር አለብሽ። ወይ ልጅቷን አባሩልኝ ነው ወይም ደግሞ በቃ አላቅም ከዛ ጋር መነሳት ነው ያለባት እንጂ ከባድ ችግር ታደርስባታለች። ልጅቷ እንግዲህ ለበቀል ስለመጣት ትበቀላታለች። እንደዛ ነው ምክንያቱም እሷ አወቅሽኝ አይደለ እንዴት ነው ወንድሜን አልመስልም? ወንድሜን እኮ ነው የምመስለው። እስኪ በደንብ ይኝ እያለቻት እንግዲህ እያስፈራራቻት ነው ማለት ነው። እሷም ደግሞ አይኗን አንባቅረር እያደረገ ከአይኗ ውስጥ ውሃ እየፈሰሰ ይገኛል። በዚህ ጋር ማንም ሰው የላትም፣ አይዞሽ የሚላት እኛ ከጎንሽ ነን የሚላት ሰው ማንም የለም ማለት ነው። ሁሉም የየራሱን ስራ እየሰራ ነው። ስለዚህ እሷ ብቻዋ ናት። ባልየው ግን በጣም ነው የሚያሳዝነው። አሁን እንግዲህ እውነት ለመናገር በጣም አሳዝኖኛል። የእሱን ልፋትና ድካም አይተው እንግዲህ መራዊትም ጠንካራ ሆነች እንደምትነሺ ተስፋ አደርጋለኝ። አለበለዛ ግን ህይወትሽን አንቺ ብለሽ ነው የሰጠሻት ማለት ነው ለዚች ልጅ። የመጣችው ልትበቀላት ነው፣ እርግጠኛ ሆኜ የምናገረው። እሷም ተናግራለች አንችን ላደንሽ እና አንቺን ላገለግልሽ እንዳይመስልሽ እዚህ ቤት የመጣሁት ጭራሽ ደግሞ ተንከባከቢያት አላለም እንዴ ቀላል እንከባከብሽ አለው እንዴ የድሮ የወንድሜ ፍቅረኛ ወንድሜ እስቲ በደንብኝ አስታወሽኝ እርግጠኛ ነኝ አረሽኝም ወንድሜን እኮ ነው የምመስለው እያለቻት እንግዲህ ብርጭቆን በአንድ እጇ ይዛ በአንድ እጁ መድኃኒቷን ይዛ ለመራዊት መድኃኒቷን በሰዓቷ አስጫት እኔና አንችን የማያስማማን እና የማግባባን ነገር መራዊትን አለመንከባከብ ብቻ ነው። ከዛ በዘለለ እኔ እና አንቺን የሚያገናኘን ነገር በፍጹም የለም። ማራት እሷ፣ ማራት ችግር የለውም። እንደዚህ አይነት ነገር በፊት ስለሰራው ልምዱ አለኝ። እንኳን ልምዱ ሊኖራት እሷ፣ በጭራሽ ሰው ቤት የገባች ሰው አይደለችም። እሷ የመጣችሁ ልትበቀላት ነው። ምክንያቱም እንግዲህ ከዚህ በፊት መራዊት እንዳወራችሁ ከሆነ ያው ልብ ታማሚ ነኝ፣ የልብ ኬዝ አለብኝ ብላ ነው ናሆመን ራሱ እንግዲህ በእጅ ስታስጠናው ፈርማ ከዛ በኋላ የፍቅር ጥያቄው የተቀበለችው ነገር ግን ደግሞ አሁን ላይ ያው አብሮ ናቸው። እንግዲህ ብዙ ዋጋ የተከፈለበት እርግዝና ልጇ ናት ታለች። እሷም ደግሞ እስካሁን እንግዲህ መናገር አልቻለችም። ነገር ግን ደግሞ አሁን ግዴታ ህይወቷን ማዳን ያለባት እሷ ራሷ ናት እና ልጅቱ በጣም ነው እኔ እንደዚ ያውቃለሁ ሰዎችን የምር በተለይ አንገታቸውን ደፋ የሚያደርጉ ሰዎች ነገረኛ ናቸው። ተንኮል አስበው ነው እንጂ ገና ፌስታን ይዛ እሱ ሲያወራት እሽሽ ስትል የሆነ ተልዕኮ እንዳላት ገባኝ ማለት ነው። እና እሷ ታስታውቃለች። ልጅቱም የናሆም የማባት ደግሞ ልጅቱ በጣም ጥሩ ሰው ናት ብሎኛል። ደላላው ከሰዎቹ መርጦ የሰጠኝ ልሷን ነው ብሎኛል። ይሽ ችግር የለውም ቀልጣፋ ትመስላለች ብሎ እንግዲህ በደስታ ተቀበለ ማለት ነው። ኪራም እንግዲህ ኤኖክን አበጥሮ አበጥሮ ለቀቀው ማለት ነው። ትናንት ነገር ግን ወዲያውኑ ታረቁ ማለት ነው። ኪያም አዲስ ቤት ገዛች እንግዲህ፣ አዲስ ቤት ገዝታለች። ኪራ እንግዲህ ወንድም እኮ መከታ ነው የሚባለው፣ በትክክል ነው። የምሬ ነው የምላችሁ። እና ወንድም መከታ ነው፣ ታባ ያባት መተክ ነው ማለት ነውና እንግዲህ እሷ ቤት ውስጥ በጋዜጣ የተለጣጠፈ ቤት ውስጥ ነበር አይደል የምትኖረው። አሁን ግን ጥሩ ቤት ውስጥ እየኖረች ነው። እናቷም ደግሞ በጣም ደስ ብሏታል። የኔ ልጅ፣ እኔ እኮ እዛች ቤት ውስጥ እዛች ፍራሽ ላይ እንደዛ ስትጽፍ ብለሽ ሳይሽ ውስጤ ምን አክል እንደሚሰበር አላየችም። ግን አቅም የለኝ ምን ላደርግልሽ እማዬ አሁንማ አራሴን ቻልኩኝ እኮ እግዚአብሔር ይመስገን፣ እድሜ ለወንድሜ። እሱም ራዳይ ግን ምን አይነት ደግ ልጅ ነው! እውነት በጣም ደግና እርሁሩ ልጅ ነው። ፈጣሪ አምላክ ጨምሮ የስጠው። አሜን አማይ፣ እንደሱ አይነት ወንድ መሰላለኝም። ደሞ ፈጣሪና አለች አለችኛ፣ ማለት ነው የራሷ ባለቤት ሆናለች ማለት ነው። ደስ በሚል ደግሞ እኔ እስከ ከመቼ ነው ዳባ ለምንቀመጣው በሰው ቤት ውስጥ ቆይ እስከ መቼ ነው እንደዚህ የመጣ ሁሉ እየገላመጠኝ ሂጂ መልሺ አንቺ እያለኝ እስከ መቼ ነው በዚህ ኑሮ የምቀጥለው በሰው ቤት ውስጥ ቆይ ለምንድን ነው እግዚአብሔር እኔን የማታየኝ ቆይ ምን አድርጌ ነው እያለች እንግዲህ ከፈጣሪ ጋር እያወራች ነው መራዊት ማለት ማነች ኒና ኒናም እንግዲህ ወደ ውጭ መውጣት ፈርታለች አሁን ማለት ነው ምክንያቱም ከክያ እናት ጋር ሆና እንግዲህ ያነሳውዬ አሁን ለት ደብድበውት ነበረ እሱ ግን ደህና ነው ምንም አልሆነም ያ ጥቁር አዝሙድ እንዳሁት ትላንት ቀሚስ ለብሶ፣ ወይኔ ሳኮ ካጠይቁኝ አጣይቁኝ። ትላንትና ብትሞት ይሻላል። አሁን አንተ ወንድ ላይ ልትል ነው እንዳለ ቀሚስ ለብሶ እንግዲህ ልጆ የዛ ጊዜ አይታችሁት ከሆነ ማለት ነው በሳቅ ነው ይገደለኝ ና ልጁን ለማምለጥ ብሎ ማለት ነው። እሱ ከመንገድ ላይ አይጠፋም። የዘችን ይብ የምንድነች? የቅዱሴን ፍቅረኛ እየተከታተላት ነው። እሷም ደግሞ ስታየው፣ ዞር በል ከመንገዴ ላይ ይዎች መምታት ከፈለግሽኝ ምችኝ አላትና ጎንበስ ሲል ድንጋይ አነሳችና ቀውራው ሮጠች። አንቺ መታሽኝ እሰራልሽ አለው። እመኝኝ ያንቺ ዱላ ለኔ ፍቅር ነው ቢገባሽ። ነገር ግን ደግሞ በዚህ ፈርቼ ካጠገብሽ የሚቀር እንዳይመስልሽ የእውነቴ ነው አለቅሽም እያለ እንግዲህ እየዛተባት ነበረ። እሷም አንድ ሰው አልፈልግህም ከተባለ እንዲ ሰላም የሰው ሰላም የሚነሳው ጉድ እኮ ነው። አልፈልግም እንግዲህ ያየውን ሁሉ ነው የሚናከሰው። እኔ ጉልበተኛ ነኝ እኔ ሀይለኛ ነኝ የሚል ሁሉ እንግዲህ ወድቆ ነው የምናየው። ና ሀይል በፈጣሪ ብቻ ነው። ሰላም ውድነት የከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ አለው ደና ነኝ! እንግዲህ ትላንትና መራዊትን አይታችሁ ከሆነ ልጅቱ የመጣችው የድሮው የፍቅረኛዋ እህት ነች ማለት ነው። የመራዊት የፍቅረኛዋ እህት መራዊት እንግዲህ ፍቅረኛ ነበራት ከዚህ በፊት በጣም ነው የሚወዳት፣ በጣም ምን የሚያፈቅራት፣ እሷም ተወደዋለች፣ ግን ደግሞ እሷ ለእሱ አልገባም። በቃ ተስፋ እንዲቆርጥ የሆነ ነገር ማድረግ አለብኝ ብላ አስባ ነበረ። ያማ ሀሳብ ምንድን ነው? ቤሎ ለብሳ ፎቶ ተነስታ ከደብዳቤ ጋር አላከችለት። ከዛ በኋላ አይሆንም እኔ እያለው ሌላ ሰው አታገቢም ብሎ ቢደውልላትም ስልኳን አጠፈች። ስልኳን አጥፍታ እንግዲህ ጠፋችበት። ከዛ በኋላ ነው ራሱን ሲጠርገው ልጁ እራሱን አጠፋ። ያጸጸት በጣም እየገረፋት አገሯ ላይ አላስቀመጥ ሲላት ወደ አዲስ አበባ ወደ ነኪራ ጋር መጣች። እነኪራ ቤትም ከመጣች በኋላ እሱን እያሰበች በጣም ተጎዳች። በዛ ላይ ህመሟ አለ። ከዛ ከድብርቷ ውስጥም እንግዲህ ናሆሜ ለማውጣት በጣም ብዙ ታግሎ ነው የራሱ ያደረጋት መቼም በመጀመሪያ በወንድምነት ነበር የቀረባት። እየዋለ ሲያደርገን ያው እንግዲህ ነገሮች ወደ ፍቅር ተቀየሩ፣ ተቀራረቡ። ያው በመከራ የራሱ አድርጓታል። ግን አሁን ደግሞ እንግዲህ ልጅ መውለድ እፈልጋለሁ፣ የልጅ ልጅ ማየት ፈልጋለሁ፣ ልጅ ውለዱ ብላ አስጨንቃቸው እንግዲህ አማቷ። መጨረሻውም ያልተባረከ ነገር ሆነ ማለት ነው። አሁን ናሆም የምናት ጸጸት አላስቀምጥ ብሏታል። ይሄ ሁሉ የኔ ጦስ ነው እኔ ባልናገር ኖሮ መቼ ይሄ ሁሉ ይፈጠራል። እኔ ልጅ ፈልጋለሁ፣ ልጅ አምጡልኝ፣ የልጅ ልጅ መሳም ፈልጋለሁ ብዬ አስቸግሬው ነው አደለ ይሄ ሁሉ ዝጦት ውስጥ የገባውት እያለች እንግዲህ እራሷን በወቀሳ ልትገል ነው ማለት ነው። ፈጣሪ የፈቀደው ነው የሚሆነው፣ ሰው እኛ ባል ነው አይደለም። ነገር ግን እንግዲህ መራዊት አሁን በጣም ነው ሰው የሚያስፈልጋት። እውነት ለመናገር እኔ እንደውም ወደነ ኪራ ቤት መታ እዛው ጽናት እያየቻት እዛው ጽናት ጋር ብትሆን ነው ደስ የሚለኝ። ምክንያቱም ጽናት አሁን ስራ ስለሌላት ቤት ስለምትውል ታያታለች። እዛው ጋር እዛ ሶፋ ላይ ገደም ብላ እንኳ እዛው ታያታለች ማለት ነው። ግን አሁን እንግዲህ ስራውን ይሰራ ነበረ። ነገር ግን እንግዲህ ሰራተኛ ብሎ ሰራተኛ መጣላት። ሰራተኛዋ ግን የተረገመች እና ለበቀል የመጣች ናት። መራዊትን ልትገል የመጣች እንጂ ልታድናት አይደለም የመጣችው። ደጋግማ ነግራታለች። እኔ ስራ አጥቼ መስሎሽ ላንቺ ላንቺ ጎንበስ ቀና ብዬሽ አረበክሽ፣ መድኃኒትሽ አሏት፣ ሰዓትሽ አለፈብሽ እያለች እንግዲህ እያሾፈችባት ነበረ። መራዊትም እሷን እያየች አይኗ እየተንከባለለ ያው፣ አይኗን በቅርር እያደረገ ነበረ። አስመሳይ፣ ደሞ ስችይበት እኮ ላንቺ ቅጣት ያከል ማዝን እንዳይመስልሽ። ረሳሽው እንዴ ወንድሜን ምን እንዳደረግሽው?